አልቁርአኑ ኩሉሁ በረካ ወኩልሁ ኸይር ቁርአን ሁሉም በረካ ነው ሙባረክ ነው። ያሲንን ለይቶ አርባ ያሲን ቅሩ፣ ሰማንያ ያሲን ቅሩ፣ ይህን ያህል ያሲን ቅሩ እያሉ አህባሾች ሰሞኑን በጣም ከባድ በላአ መቶባቸው። ያ በላአ ምንድነው ካላችሁ፣ ዋሃብያን ለማጥፋት ማለት ነው። ዋሃብያ ስልጣን ሁሉ ተቆጣጠረው ሲ ስልጣን የምናገኝ እንግዲህ ያው ኮብራው ቀረ ዶላሩ ቀረ፣ ብዙ ነገሮች ቀሩ። አይደለም እንደፈለጉ መሆን በጣም ከባድ በላ መቃሚያ፣ ትንሽ መቃሚያ መጥራት አለ። እና ኢንሻላ ያሲን መቅራት ወላሂ ወተላሂ ጄና ጣረሞት ላይ ያለ ሰው ላይ ብቻ ነው የተገኘው። ቅረዋላ መውታኩም ያሲን የተባለው ጣረሞት ላይ ላለ ሰው ያሲን ቅሩ ተብሏል። መሐተዶር ለሆነ ሰው ብቻ ነው።

ሽርክ ማይሰራ ቢድዓ ማይሰራ ሰው እየሰፋ እንጂ እያነሳ አይሄድም። እየበዛ እንጂ እየጠፋ አይሄድም። ተውሂድ ይስፋፋል፣ ሽርክ ይረክሳል። ሱና ይስፋፋል፣ ሽርክ ቢድዓ ይረክሳል። ስለዚህ ያሲን መቅራት በሸሪዓችን ለበላ ማብረጃ የበላ ማብረጃ ምንድን ነው? አየር መቃወሚያ ነው እንዴ ወይስ ምንድን ነው? ያሲን ቁርዓን ሁሉም በረካሉ። በላመጣ አርባ ያሲን ቅሩ። ከየት ነው የመጣው? አርባ ያሲን ስብሓንላህ። ሲቀሩ ደግሞ እኮ ይገርማል። ያሲን ሰይፉ፣ ያሲን መቁረጫው፣ ያሲን እያሉ ነው የሚቀሩት ወላሂ፣ ቢድዓ። ራሳችንን ከቢድዓ እንጠንቀቅ። ቁርዓን ሁሉንም ነው መቅራት። ሁሉም በረካ አለው። ሁሉም መድኃኒት ነው። ሽፋኦን ሊማ ፊስ ሱዱር መድኃኒት ነው ለልባችን እንጂ በላአ መጥቷልና ወሃቢያ አገሩን ወረረው፣ ስልጣኑን አጣ ነው። ኮብራውም ጠፋ፣ ዶላሩም ጠፋ፣ ሁሉም ነገር አልተሳካም። እባካቸው ያሲን ቅሩ አያዋጣም። አላኩል ሃል ያሲን መቅራት ለበላአ ተብሎ ቢድዓ ነው። ያሲን እንደ ማንኛውም ቁርአን ነው፣ እንደ ማንኛውም ቁርአን እንቀራዋለን። ከሰላሳው ጁዝ ቁርአን የሚለይበትም ነገር የለም። ጣረ ሞት ላይ ላለሰው ሰው ብቻ እንደሚቀራ ነቢያችን ዓለይሂ ሰላቱ ወሰላም ነግረውናል። ከዛ ውጭ አትልፉ።